ስጥልኝ ልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተናል። አብራችሁን እንድትቆዩ ስንል በትህትና እንጋብዛለን። መልካም ቆይታ። በኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበር አብዱራህማን ማሀዲ የሚመራው የፓርቲ ክንፍ ካሁን በኋላ ከመንግስት ጋር ግንኙነት እንደማያደርግና ቀጣይ የትግል ስልቱን በተመለከተ ለመወሰን ከህዝብ ጋር ውይይት ሊያደርግ መሆኑን ለቢቢሲ ገለጸ። የፓርቲው ማዕከላዊ ኮሚቴ መሆኑን የገለጸው ሌላ ቡድን በአንጻሩ ባወጣው መግለጫ ይህ አቋም ፓርቲውን የማይወክል መሆኑን አስታውቋል። ከስድስት አመታት በፊት የትጥቅ ትግሉን በማቆም ወደ አገር የገባው ኦብነግ ይህንን አቋሙን ያስታወቀው ትላንት የካቲት 23 ቀን 2017 ዓ.ም በማህበራዊ ትስስር ገጾቹ ባወጣው መግለጫ ነው። ከሶስት አስርተ ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ ጥቅምት 2011 ዓመተ ምህረት ከመንግስት ጋር ስምምነት ላይ በመድረሱ ነው። ከስድስት አመት በፊት በኤርትራ አስመራ ከተማ በተደረገው ስምምነት ኦብነግ ሲታገልለት የነበረውን የኦጋዴን ሕዝብ የራስን እድል በራስ የመወሰን ጥያቄ በተመለከተ ተከታታይ ውይይቶችን በማድረግ መፍትሄ ለመስጠት መግባባት ላይ ተደርሶ እንደነበር የፓርቲው ቃል አቀባይ አቶ አብዱል ቃድር አዳኒ ለቢቢሲ ተናግሯል። ኦብነግ ይህ ጥያቄ እንዲመለስ በሶማሌ ክልል ህዝባዊ ውሳኔ እንዲደረግ ፍላጎት እንዳለውም አስረድቷል። ቃል አቀባዩ እንደሚያስረዱት በህዝብ ዘንድ የተፈጠረውን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ቅሬታዎችን እንዲሁም መገለል ጉዳዩን ከመሰረቱ ለመፍታት ከስምምነት ላይ ተደርሶ እንደነበርም አስታውሰዋል። የኦብነግ ታጣቂዎች ወደ ክልል የጸጥታ ኃይል ማስገባትና በጦርነት ለተገዱ የመልሶ ማቋቋም ተግባራትን ማከናወን ስምምነት ላይ ከተደረሰባቸው ጉዳዮች መካከል እንደሆኑም ገልጿል። ይሁንና እነዚህ በወቅቱ ስምምነት ላይ የተደረሰባቸው ጉዳዮች አለመፈጸማቸውን ቃል አቀባዩ ይናገራሉ። ኦብነግ የነበሩት አስራ ስምንት ሺህ ታጣቂዎች በየቦታ መበተናቸውን አክለው ተናግረዋል። ፓርቲው ትላንት ባወጣው መግለጫ ላይም በኬንያ ሊደረግ የነበረው ስለተባለው ንግግር እየጠቀሰ ሲሆን የፌዴራል መንግስት የገባውን ቃል በመፈጸም ፋንታ ድርድሩን ትቶታል ሲል ከሷል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ ሀሰን ከኦብነግ ጋር የተገናኙ በማስመሰል የሀሰት ህዝባዊ ሁነቶችን አዘጋጅቷል ሲል ወቀሳውንም አሰምቷል። የኦብነግ ቃል አቀባይ አቶ አብዱልቃድር የሶማሌ ክልል መንግስት ከራሱ ጋር ግንኙነት ካላቸው ጥቂት አባላት ጋር ንግግር በማድረግ ኦብነግ ለመከፋፈል ሞክሯል ሲሉ ለቢቢሲ ተናግሯል። ከክልሉ መንግስት ጋር የተገናኙት እንደ ኢሮፓያን አቆጣጠር በሁለት ሺህ ያ ከፓርቲው የተሰናበቱ አባላት ናቸውም ብሏል። እነዚህ ጉዳዮችም ተከትሎ ኦብነግ ካሁን በኋላ ከመንግስት ጋር ግንኙነት እንደማያደርግ ትላንት በወጣው መግለጫ አስታውቋል። ኦብነግ ሆን ብሎ የሰላም ሂደትን ከፈረሰ እና የዲሞክራሲ ምህዳሩን ከዘጋ መንግስት ጋር ካሁን በኋላ ግንኙነት አያደርግም ሲሉ ውሳኔውን ገልጿል። ፓርቲው አክሎም እነዚህን ጉዳዮች ተከትሎም ኦብነግ የሶማሌ ሕዝብን ራስን በራስ የማስተዳደር መፍት ፍትህና ክብር ለማረጋገጥ በንቃት አማራጭ ጎዳናዎችን እያፈላለገ ነው በማለት በመግለጫው አስፍሯል። ይህንን የመግለጫውን ክፍል እንዲያብራሩ ጥያቄ የቀረበላቸው የኦብነግ ቃለ አቀባይ አቶ አብዱል ቃደር ከስምምነት ወዲህ የነበሩ ሁኔታዎችን በዝርዝር ለመግለጽ ህዝባዊ ውይይት እንደሚካሄድ እንዲሁም ቀጥሎ የማዕከላዊ ኮሚቴ ስብሰባ በማድረግ ቀጣይ የፖለቲካዊ ምዕራፍን እንደሚወስን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት 22 የተቋሙ አመራርና ሰራተኞች ላይ አስተዳደራዊ እርምጃ ወሰደ። የኢትዮጵያ ኤሌክትሪክ አገልግሎት በ2017 የመጀመሪያው ሰባት ወራት የህግ የበላይነት ለማረጋገጥና ብልሹ አሰራርን ለመቅረፍ ባከናወናቸው ተግባራት በ12 አመራርና ሰራተኞቹ ላይ አስተዳደራዊ እርምጃ ወስዷል። እርምጃዎቹ የተወሰደው ከደንበኞች በቀረቡ የብልሹ አሰራርና ሙስና ጥቆማዎችን መሰረት በማድረግ ሲሆን አስፈላጊው ማጣሪያ ተደርጎ በ22ቱ አመራርና ሰራተኞች የተለያዩ አስተዳደራዊ እርምጃዎች እንዲወሰን ተደርጓል። እርምጃ ከተወሰደባቸው አመራርና ሰራተኞች መካከል ሶስቱ የጽሁፍ ማስጠንቀቂያና 19ኙ ደሞዝ እንዲቀጡ የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ለብስራትና ሬዲዮ ቴሌቪዥን ተናግሯል። በሌላ በኩል በሰባት ወራት ውስጥ ከ50 ሚሊዮን ብር በላይ የሚገመት የንብረት ስርቆትና ውድመት ተቋሙ ላይ ተፈጽሟል። የተፈጸመው ስርቆትና ውድመት የኃይል ስርቆት፣ የትራንስፎርመር ስርቆት፣ ቆጣሪ መነካካት፣ የኤሌክትሪክ መስመር ጉዳት፣ የመስመር ልማት ስርቆት፣ የተቋሙ ሰራተኞች ስራ እንዳይሰሩ ማወክና የኬብል ስርቆት የሚያጠቃልል ሲሆን በአጠቃላይ በ160 ወንጀሎች የተፈጸሙ ክትትል እየተደረገባቸው ይገኛሉ። ከነዚህ መካከል ውሳኔ ያገኙ የወንጀል ጉዳዮች 11ዱ ሲሆን በዚህም 13 ተከሳሾች ከሁለት ወር ቀላል እስራት እስከ 10 ዓመት ጽኑ እስራትና እስከ 50 ሺህ ብር የገንዘብ መቀጮ ተቀጥቷል። በተጨማሪም በሰባት ወራት ውስጥ የፍጆታ ክፍያ ለማይከፍሉ ለ300 68 ደንበኞች ማስጠንቀቂያ በመስጠት ከ127 ሚሊዮን ብር በላይ ለድርጅቱ ገቢ ማድረግ መቻሉን አቶ መላኩ ታየለ ለበስራት ሬዲዮ እና ቴሌቪዥን ተናግሯል። ኤርትራ የፈጠራ ክስ ቀርቦብኛ ተመድና የአውሮፓ ህብረት የኤርትራ ወታደሮች በኢትዮጵያ ድንበር ገብተው ጥቃት እየፈጸሙ መሆናቸውን ተከትሎ ያቀረበባትን ክስ ኤርትራ አስተባብላለች። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት ጽሁፍ፣ አውሮፓ ህብረትና ተመድ እንደዚህ የቀደሙ ሁሉ ተመሳሳይና የፈጠራ ክስ በኤርትራ ላይ መስርቷል ሲሉ ገልጿል። በጄኔቫው ስብሰባ ላይ ኤርትራ በትግራይ ክልል ወረዳዎች ውስጥ የሰብአዊ መብት ጥሰቶች እየፈጸመች መሆኑን የገለጸ ሲሆን የኤርትራ ወታደሮች በአስቸኳይ ከትግራይ ክልል ለቀው እንዲወጡም ጥሪ አቅርበዋል። ይሁንና ኤርትራ ክሱን የፈጠራ ክስ ነው ስትል አስተባብላለች። በሲቪል ማህበራት ድርጅት ተጥሎ የነበረው እገዳ ተነሳ። የኢትዮጵያ ሰብአዊ መብት ኮሚሽነር አሁን ባወጣው መግለጫ የሲቪል ማህበረሰብ ድርጅቶች ባለስልጣን በህዳር ወር 2017 ዓ.ም የሰብአዊ መብቶችና የዲሞክራሲ እድገት ማዕከል የህግ ባለሙያዎች ለሰብአዊ መብቶችና የሰብአዊ ለሰብአዊ መብቶች የኢትዮጵያ የተባሉ ሶስት የሰብአዊ መብቶች ዙሪያ የሚሰሩ የሲቪል ማህበረሰብ ድርጅቶች ላይ ጥሎት የነበረውን እገዳ ካነሳ በኋላ በታህሳስ ወር 2017 ዓ ም የመብቶችና ዴሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶችን በድጋሚ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ ሰብአዊ መብቶች ተሟጓቾች ማዕከልን ማገዱ ይታወሳል ብሏል። ኢሰማኮ በተለይ አዲስ በተሾሙት ዋና ኮሚሽነር ብርሃኑ አዴሎ በኩል ጉዳዩን በልዩ ትኩረት በመመልከት ከሲቪል ማህበረሰብ ድርጅቶች ባለስልጣንና እገዳ ከተጠላባቸው የሲቪል ማህበረሰብ ድርጅቶች ጋር ተደጋጋሚ ውይይቶችን በማድረግ ለጉዳዩ መፍትሄ ለማስገኘት ሲሰራ እንደቆየ በመግለጫው አትቷል። ይህ የኢሰማኮ ጥረት ውጤት በማስገኘቱ በአራቱ የሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበ የነበረው እገዳ ከዛሬ የካቲት 24 ቀን 2017 ዓ.ም ምረት ጀምሮ የተነሳ መሆኑን ገልጿል። የተነሳላቸው ድርጅቶች የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ እና የመብቶችና ዲሞክራሲ እድገት ማዕከል የህግ ባለሙያዎች ለሰብአዊ መብቶች እና የኢትዮጵያ ሰብአዊ መብቶች ተሟጓቾች ማዕከል መሆናቸውን አጃንስ ፍራንስ ፕሬስ ዘግቧል። የአሜሪካው ተራድኦ ድርጅት ዩኤስአይዲ የገንዘብ እርዳታ ካቆመ ወዲህ ኢትዮጵያ ውስጥ ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች መካከል 85 በመቶዎቹ ስራቸውን ማቆማቸውን ሪፖርተር ዘግቧል በተለይ በሰብአዊ መብቶች በሰላም በጤናና ልማት ዘርፎች የሚሰሩ ድርጅቶች ይበልጥ ተጎጂ እንደሆኑ የጠቀሰው ዘገባው በትግራይ ለ100 ሺህ የጦርነት ተፈናቃዮች ንጹህ የመጠጥ ውሃ ያቀርብ የነበረው መንግስታዊ ያልሆነ ድርጅት ስራ ማቆሙን አመልክቷል። መንግስትም የውጭ ዜጋ የሆኑ የሲቪል ማህበረሰብ ድርጅቶች ወደ ሀገሪቱ እንዳይገቡ የሚያግድ ሕግ እያዘጋጀ መሆኑን ምንጮች መናገራቸውን የዜና ምንጩ ዘገባ ያመለክታል። ኢንተርናሽናል ሜዲካል ኮር የተሰኘው መንግስታዊ ያልሆነ ድርጅት በአማራ ክልል ምዕራብ ጎንደር ዞን በቋራ ወረዳ ከታሳስ ወር መጨረሻ ወዲህ በተከሰተ ኮሬራ ወረርሽኝ አምስት ሰዎች እንደሞቱና 27 ሰዎች በበሽታው እንደተያዙ አስታውቋል። በአካባቢው ያለው የንጹህ መጠጥ ውሃ እጥረት፣ የንጽህና አጠባበቅ ጉድለትና የሰዎች እንቅስቃሴ በሽታውን በስፋት እንዲሰራጭ ሊያደርገው እንደሚችል የጤና ባለሙያዎች ሰጋታቸውን ገልጿል ተብሏል። በዞኑ በሽታው ከአንድ ዓመት ከመንፈቅ በፊት በአንድ የጸበል ቦታ ውስጥ ከተከሰተ ወዲህ በክልሉ በ16 ዞኖች በ60 ወረዳዎች የተሰራጨ ሲሆን እስካሁን 4983 ሰዎች በበሽታ እንደተያዙ የድርጅቱ መረጃ ያመለክታል። የኢትዮጵያ ንግድ ባንክ ሰራተኞቹ ደንበኞች በሂሳባቸው ውስጥ ያለውን የገንዘብ መጠን እንዳያውቁ የሚገድብ አዲስ አሰራር ተግባራዊ ማድረግ መጀመሩን የሀገር ውስጥ የዜና ምንጮች ዘግቧል። ከተያዘው ወር ጀምሮ በሁሉም የንግድ ባንክ ቅርንጫፎች የደንበኞችን ተቀማጭ ሂሳብ መጠን ማወቅ የሚችሉት የባንኩ ከፍተኛ የስራ ኃላፊዎች ብቻ እንደሆኑ ዘገባው ጠቅሷል። ባንኩ ይህንን አዲስ አሰራር ያወጣው ከጊዜ ወደ ጊዜ እየተስፋፋ የመጣውን የባንክ ማጭበርበር ወንጀል ለመቆጣጠር ነው ተብሏል። በአውሮፓያኑ 2023 ና 24 ብቻ በባንኮች ላይ የተፈጸመው የማጭበርበር ድርጊት 1 ነጥብ 3 ቢሊዮን ብር እንደሚገመት ብሔራዊ ባንክ ከጥቂት ወራት በፊት መግለጹ ይታወሳል። የግብጽ ውጭ ጉዳይ ሚኒስቴር ባደር አብድላቲ የመሩት የግብጽ ከፍተኛ ልኡካን ቡድን ትላንት ወደ አስመራ አቅንቶ በቀጠናዊና የሁለትዮሽ ጉዳይ ዙሪያ መወያየቱን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አስታውቀዋል። የፕሬዝዳንት ኢሳያስ አብዲላቲ ውይይት የኤርትራና ግብጽ የሁለትዮሽ ግንኙነት የበልጠ ማጠናከር በሚቻልበትና በቀይ ባህርና በአፍሪካ ቀንድ ጉዳዮች ዙሪያ ያነጣጥ ጠረ እንደነበር የማነ ገልጿል። የግብጽ ውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት በበኩሉ አብድላቲና ፕሬዚዳንት ኢሳያስ በአፍሪካ ቀንድ በተለይ በሶማሊያና ሱዳንና እንዲሁም በቀይ ባህር አካባቢ ባሉ ለውጦች ዙሪያ መክሯል ብሏል። የሁለቱም ሀገራት ቃል አቀባዮች የአብድላቲ አስመራ ጉብኝት የመደበኛ የሁለትዮሽ ምክክር አካል እንደሆነ ገልጸዋል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ የያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን እየተመኘን በዚሁ እንሰናበታለን። መልካም ጊዜ